ከሌላ ወንዶች ለየት ባለ አይን እንድታይህ እሱ ይለያል ብላ እንድታምንና እንድትናገር የሚያደርጋት ሴት ልጅን ምንድን ነው? የዛሬ ቪዲዮአችን ርዕስ ነው። እንደምታውቁት በየእድሜያችን ክልል ሁሌም ቢሆን ሴት ልጅ ከአንድ በላይ ፈላጊ ነው ያላት። ሁሉም ወንድ ደግሞ ሲወዳት ምንድን ነው የሚሰጣት? ተመሳሳይ ነገር ነው የሚሰጣት። ተመሳሳይ ስሜት እንዲሰማት ያረጋታል። ተመሳሳይ ነገር ያሳያታል። ተመሳሳይ ነገር ይናገራል ወዶ አይደለም። ውስጡ ሲወደዳት ወይም እንዲህ የተሰማው ስሜት፣ ለሷ ያለው ስሜት ነው የሚያስደርገው። ስለዚህ ሁሉም ሰው ሲወድ እንዴት ነው ፍቅር ሲይዘው ተመሳሳይ ነገር አይደለም የሚያደርገው። በጣም ናይስ ይሆናል መናገር የሚፈልገው። በጣም ፖዘቲቭ ነው ማሳየት የሚፈልገው። እጅግ በጣም ሳቢ የሆኑ ነገሮችን ሰዎች ይቀበላሉ ብላ ይህንን ነገር ብታይብኝ ብትሰማም ትቀበለዋለች ብሎ ያመልከውን ነገር ነው የምታደርገው። ስለዚህ መሸወድ የሌለብህ ነገር ቢኖር አንተን ለየት ባለ መንገድ እንድታይ ከፈለግ፣ ለየት ባለ አቀራረብ፣ ለየት ባለ እይታ፣ ለየት ባለ ቋንቋ ሴት ልጅ ጋር መሄድ መቻል አለብህ። ያንን እንዳታደርግ የሚያደርግ ወይም በፍጹም ማድረግ ሰለልሉብህ አንተን በለየት ባለ መንገድ እንድታይ ከፈለግ ምንድን ናቸው ከኔ ከእህቴ ጋር ቆይ። ሀይ፣ እንዴት ናችሁ? የወዲት ነኝ እንኳን ደህና መጣችሁ፣ ደዳዋል እዚህ ቻናል ላይ እንደምታውቁት ስለኛ አወራላችኋለሁ። ከኛ ምስጢሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ፣ እባካችሁ ሰብስክራይብ የምትለው ጽሑፍ ትኖራለች፣ እሷን ተጫኑ። አብራችሁ የደውል ምልክቷን መጫን እንዳይረሳል። ለብዙ ወንድሞቻችን እንደርስ ደግሞ የቪዲዮን ሀሳብ ላይክ እናረጋለን። አብራችሁ ቆዩ። አንደኛው ሴት ልጅ ከሌላ ወንዶች እሱ ይለያል ብላ እንድታምን የሚያረጋት ወይም እንድትቀበል የሚያደርጋት እንዲሰማት በምታደርገው ስሜቶች ምክንያት ነው። እንዲሰማት የምታደርጋት ስሜት ዲፔንድ የሚያደርገው እሷ ላይ ነው። በጣም ቆንጆ ሴት በጣም እርግጠኛ ሆኜ የምነግራችሁ ብዙ አቴንሽን ከብዙ ወንድ ይሰጣታል። ያንን አለመስጠት ከሌሎቹ በቀላል የምታገኘውን ከአንተ እንደማታገኝ እንዲሰማት ማድረግ መቻል አለብን። አብዝተህ ብዙዎች ወይም የሚሰጧትን አንተም በተመሳሳይ አብዝተ የምሰጣት ከሆነ ተመሳሳይ ሰርክል ውስጥ ነው የምትገባው። ማጥናት መቻል አለብህ። አንድን ሴት አንተን በተለየ መልኩ እንድታይ ከፈለክ፣ የተለየ ስሜት ለአንተ እንዲኖራት ከፈለክ፣ ሌሎች እንዲሰማት ያላርጓትን ስሜት እንዲሰማት ማድረግ መቻል አለብህ። ከነሱ ውስጥ አንዱ ምሳሌ ነግሬሃለሁ። ብዙዎች አቴንሽን የሚሰጧት አይነትን ሴት ከወደድክ፣ አቴንሽን አለመስጠት ሊሆን ይችላል። ብዙዎች ሊቀርቧት ሲታገሉ፣ ሊሆን ይችላል አንተ ርቀትን በመጠበቅ ሊሆን ይችላል። ስታይልክን ወይም ከሌሎቹ አገኛለሁ ብላ ስታወራ የሰማኸውን ሊሆን ይችላል። ፊቷ ላይ የምታየውን ሊሆን ይችላል። ቀየር አድርገህ ስጣት። ስሜትህ አድርግ የሚልህን ስሜትህ ተናገር የሚልህን ስሜትህ እንደዚህ ሁን የሚልህን ከሆነ የምትከተለው የሁላችንም ስናፈቅር የሚሰማን ስሜት አድርጉ የሚለንን ነገር ነው የምታደርገው። ስለዚህ ምን ማድረግ አለብን? ከስሜት ተቃራሚ መቆም መቻል አለብን። እሷን ታያታለህ፣ ወደ እሷ የሚሄዱ ነገሮችን ታያለህ እሷ የምትመልሰው እንታለ ከዛ ተቃራኒ ማድረግ ነው። ምክንያቱም ሰዎች ሌሎች ያልሰጧቸውን ሌላ ሰዎች የማያዋቸውን ሌሎች ሰዎች ያዩትን ሳይሆን አንተ ሌሎች ያላዩትን ስታይ በቀላሉ አንተን የተለየ ነው ብላ እንድታስብ ሴት ልጅን ማድረግ ትችላለ። ሁሌም ልዩ የማይሆነው ተመሳሳይ ነገር ነው አደለ? በተመሳሳይ ነገሮች ውስጥም አንድ ለየት ነገር ማድረግ ከቻልክ አንተ የተለየ ከሆነ ትቀመጣለ። ምንም የተለየ ነገር የለውም። ለየት ያለ ስሜት እንዲሰማት ማድረግ መቻል አለብን። ተመሳሳይ ስሜት ከሚሰጧት ሰዎች አንተ የተለየ ስሜት። ናቃት፣ ችላ በላት፣ ግፋት፣ ኦርስ ደባት ምናምን እያልኩህ አይደለም። ነገር ግን የአንተ ስታይሉ ይለይ። በቃ የሆነ መንገድ ፈልግ፣ የሆነ የወንድነት ፓወርህን ተጠቀም። የዛኔ ልዩ ነው ብላ ታስብሃለች። ሁለተኛው ሴት ልጅ አንተን በተለየ አይን እንድታየብ የሚያደርጋት እሱ ይለያል ብላ እንድታምን የሚያደርጋት አንተን እንድትወድ ብለህ ምንም አይነት ኢንፎርሜሽን ካልሰጠሃት ነው፣ ስለ ራስህ ስለ ስሜትህ ስላሉህ ነገሮች ምንም ማብራሪያ ካልሰጠህ ለሴት ልጅ እመነኝ፣ በእርግጠኝነት ከሌላ ወንዶች እንደምትለይ ታምናለህ። ለምን ካልከኝ፣ ሁላችንም ስንወድ ወይም ስናፈቅር ላፈቀርናቸው ሰዎች ስሜታችንን ለማሳየት ስሜታችን እንዲገባቸው እንዲቀበሉት ጥረት ማድረግ እኔ እንዲነኝ እንደዚህ አለኝ፣ ገንዘብ ሊሆን ይችላል፣ ሀብት ሊሆን ይችላል፣ ተፈላጊነት ሊሆን ይችላል። እነዚህን ኢንፎርሜሽን ለሴት ልጅ መስጠት በጣም ኖርማል፣ ሁሉም ወንድ የሚያደርገው ሴትም ጭምር የምታደርገው ነው። ለመወደድ ተቀባይነት ለማግኘት የምትሰጣት ኢንፎርሜሽን እስፔሻሊ ደግሞ ምን ያህል እንደወደድካት፣ ምን ያህል እንደሳበች፣ ምን ያህል ቆንጆ እንደሆነች እንደ እሷን ኢምፕረስ ለማድረግ የምታደርጋቸው ነገሮች ኦር የምትሰጣት ኢንፎርሜሽኖች አንድ አይነት ያደርግሃል። ሁሉም ወንድ የሚያደርገው ነው። ስሜቱን ከመናገር እንድትወደው ብሎ ከመሰከስ አንስቶ ከማሳየት ጭምር የሌለውንም ያለውንም ሁሉም ወንድ የሚያቀርበው ኢንፎርሜሽን ነው። ያንን ሊስት ለሴት ልጅ ካልሰጣህን ቀን በቀን አንድ ሺህ ወንድ ህይወቷ ውስጥ ለመግባት እየተጣጣረ ቢሆን ስለዛ ወንድ ለማወቅ ትጥራለች እየ እንደምትወዳት ለብዙ ወንዶች ከነገር ወይ ለሰዎች ከነገር ትሰማለች። ኦልሬዲ ያንን አለማድረግ ከዚህ በፊት አድርገህ ከሆነ አሁን ተቃራኒው እሷ መውደድ እንዳቆምክ ትስማ። ሲቀጥል ደግሞ ማን ነው ብላ ለማወቅ ስትጥር ምን አለው ብላ ስትጥር በቀላሉ ማታገኘው ከሆነች ወይም ከአንተ ከሆነ የማታገኘው ስለ አንተ ማሰብ ትጀምራለች። ስለአንተ ለማወቅ ትጥራለች። በፈለገች ቁጥር ደግሞ ፍላጎቷ ይጨምራል። ስለ አንተ ታስባለች። ካሰበች ደግሞ በፍቅር ትወድቃለች በእርግጠኝነት። ከሌሎቹ በተለየ መንገድ ከሄድክ ደግሞ የተለየክ እንደሆን ታስባለች። ሶስተኛ ከሌላ ወንዶች ይለያል ብላ ሴት ልጅ እንድታምን የሚያደርጋት ወይም እንድትናገር የሚያደርጋት እሷን የምታሳይህን ሪያክሽኖች ተቀብለህ ወይም እዛ ላይ መሰረት አድርገህ በምትሄደው መንገዶች ምክንያት ነው። አንድን ሴት እንደወደድካት ስትነግራት ኦር ስታሳያት ወይም እንድትወድህ በምታደርገው መንገድ ላይ ብዙ አይነት ሪያክሽኖችን ልታሳይ ትችላለች። በግልጽ ከነገርካ ስሜቷ ልትቆራ ትችላለች፣ ላልትል ትችላለች፣ ልትርቅ ትችላለች፣ እንደማፈልግ ልትነግር ትችላለች፣ እንደወደደችም ልትነግረ ትችላለች። እነዚህ ላይ ተመስርተህ የምታደርጋቸው እያንዳንዱ ድርጊቶችን አንተን ልዩ ያደርገሃል አሊያም ደግሞ ተመሳሳይ ያደርግሃል። በእርግጠኝነት ወንድ ልጅ ሪጀክት ሲደረግ ወይም እንደማፈልገው የምታሳያቸው አክሽኖችን አክሴፕት ማድረግ ልምድ የለውም። ያንን ይታገላል። ከዛ ጋር ልውስጥ ይገባል። ያንን ሀሳቧን ለማረጋገጥ ይመላለሳል። አንተ እሷ እንደማፈልግ ስትነግረህ ፊትህን አዙረ ከሄድክ፣ ርቀትህን ከጠበቅ ከሌላ ወንዶች እንደምትለይ በእርግጠኝነት እንድታስብ ታደርጋታለህ። በተቃራኒው ተመሳሳይ ሁሉም እንደሚያደርግ ለምን ምን ጎደለኝ ደጋግሞ መጠየቅ፣ ደጋግሞ መደወል፣ ቴክስት መላክ፣ ላይፍ አመረበሽ ትደመራለህ፣ ከሌሎቹ ጋር ማለት ጥገ ከያዙት ጋር ትደመራለህ። ወዲያው ራስን የምታከብር ራስን የምትወድ ከሷ ወይም ከሷ ካለ ስሜት በላይ ራስን የምታስቀድመ ወንድ መሆንህን መናገር። እንደወደደችህም ስታሳይ ወይም እንደተቀበለችህ ስታሳይ፣ ኦቨር የሆነ ኤክሳይመንት ውስጥ መግባት ወይም ጉጉት ውስጥ መግባት፣ በአንዴ ሁሉንም ኤክስትሪምሊ መሄድ፣ መስጠት፣ ማስለመድ እነዚህ በተመሳሳይ አንድ አይነት ወንድ ያረግሃል። በጣም እሺ በማለትም ወይም ስለተቀበለች ደስተኛ መሆን በሊሚት ማድረግ ኩሩሞን ማሳየት። ፍቅር ሼር የሚደረግ እሷ መቶ ፐርሰንት አንጥታ አንተ መቶ ፐርሰንት አንጥታ የሚኖር እንጂ እሷ ጥጓን ስትይዝ አንተ በጉጉት ምናምን የምታስኬደው እንዳልሆነ ብቻ። በአጠቃላይ በምትሰጥ መልስ ላይ፣ በምታሳይ ነገሮች ላይ ሪያክሽን የምታደርገው ነገር ወንድነትን ያለቀቀ ኩራትን ያለቀቀ ኮንፊደንስን ያለቀቀ ራስን የምታስበልጥበት ከሷ ስሜት በላይ ራስን የምትመርጥ መሆንህን ካሳያሃት ለሴት ልጅ ከሌሎቹ እንደምትለይ ታምናለች። አራተኛው ልዩ እንደሆንክ እንድታስብ የሚያደርጋት ሴት ልጅ ወይም ከሌሎቹ አንተን እንድትመርጥ የሚያደርጋት የሄድክበት አካሄድ ነው። ወደ ሴት ልጅ ስትሄዱ አብዛኞቻችሁ ጓደኛ ትሆናላችሁ። በጣም ናይስ ትሆናላችሁ አብዛኞቻችሁ በቃ ትክክል ያልሆነ መንገድ ነው የምትከተለው። ቆንጆ ልትሆን ትችላለች፣ በጣም ልታፈቅራት ትችላለህ፣ በጣም ልትወዳት፣ ልትፈልጋት፣ ህይወት ውስጥ እንድትገባ ልትፈልግ ትችላለህ። ነገር ግን ጉጉትክ ኦር በጣም መፈለግህ እርግጠኛው የምነግርህ ማይሆን ፖዚሽን ላይ ነው የሚያስቀምጠው። ከሌሎቹ የተለየ ምንም እንድታደርግ አይፈቅድልህም ማለት ነው። ስለዚህ በጣም ብትፈልጋትም፣ በጣም ብትወዳትም በእርግጠኝነት የምነግርህ ቱ ማች ናይስ መሆን የለብህም ለሴት ልጅ። ላፊ ናይስ ኮንክ ምን ትሆናለህ፣ ወንድሟ ምን ትሆናለህ፣ ጓደኛዋ። በጣም ባትወድህ ባትፈልግህ ራሱ እንደማትወድህ እንደማትፈልግህ አትነግርህም። ታሽሃለች። መፈለግህም ብቻ እንድትፈልግ ታደርጋታለህ። ሴት ልጅን በሌላ መንገድ እንዳታይ ትዘጋባታለህ። መች አብዛኛዎቻችሁ የተጠቃችሁ ጥቃት ይሄ ነው። ጥሩ መሆን አንድ ነገር ነው፣ መንከባከብ አንድ ነገር ነው፣ ጊዜ መስጠት አንድ ነገር ነው። ግን በእያንዳንዱ በምትሰጣት በምታሳያትና በምትነግራት ነገሮች ውስጥ በሙሉ የፈለካት ለፍቅር እንደሆነ የፈለካት ከጓደኝነት ከወንድምነት ውጭ እንደሆነ ልታስታውሳትም ልትነግራትም ይገባል። ጥሩ ሆነክ፣ ዝም ፍቅርህን ባለመንገር በጣም መልካም ሆነ እንደ ታላቅ ወንድም የትነሽ ከማጋነሽ ምን እያደረግሽ ነው? ምን ያነሰሽ? ምን ጎደለሽ? ጥሩ የፍቅር እንክብካቤ እየሰጠሃት በጣም ዝምታን በመምረጥ ደግሞ ፍቅርህን የሚያሳዩ አክሽኖችን ባለማድረግ ሊሆን ይችላል። በማቀፍ በመሳም ሊሆን ይችላል። እንደ ወደድካት በመንገድ ውስጥ ባለማለፍ ልክ ያልሆነ ቦታ ላይ ትወድቃለ። ወንድሟ ትሆናለ። አሁን በጣም ብዙ ወንድ ጓደኞች ሊኖሯት ይችላሉ። ሁሉም ይፈልጓታል። ግን እሷ የምታያቸው እንደ ጓደኛ ወይም እንደ ወንድሟ ሊሆን ይችላል። እዛ ቦታ ላይ ራስን እንዳታስቀምጥ፣ ደፈር ማለት አለብ። በጣም እንፈራለን። ፍራ። የምንወደውን ሰው ካልፈራን ስሜት የለንም አጣት አለው ብለህ የሚል ስሜት ከሌለ አልወደድካትም። በቂ ፍቅር የለህም፣ ምንም ጥያቄ የለም። እነዚህ ግን ወደ ኋላ እንዳይስቡክ፣ እነዚህ ፍቅረኛ እሷን ከማድረግ የሚያስገድሙ መንገዶች እንዳይዘጉብህ፣ ከሌሎቹ እንድትለይ የሚያደርግን ደፋር መሆን ነው። ደፋሮ እንድንወዳለን ድፍረት ስርዓት አይጣ ድፍረት ባሁን ደሪዋል አይለም ድፍረትን ከፍለገቱ አይለፍ ፍላጎት ከሌለ ቅድም ያልኩ ማድረግ፣ ርቀትን መጠበቅ፣ ፊትህን አዙረህ መሄድ፣ ራስህን ማክበር በራስ እንደምትተማመን ያመንከው ማንነትም ማሳየት ነው። ካለበዛ ፈርቻት እኮ ነው፣ እንዳላጣት ብዬ ነው፣ ናይስ ልሆንላት ነው ብትልቀቅ ታጣሃለች። ከሌሎቹ በተለየ ዓይን አታይክም። የሆነ ቀን ላገባ ነው የሆነ ቀን ፍቅረኛ ያቱ የሚል መልእክቶች ይደርሰዋል። ደፋሩን ደፋር ከሆንክ ልትስማት ከሞከርክ ምታሳያት ነገር ዲፕ የሆነ የፍቅር ስሜት እንደሆነ ንግግሮች ካሳመናት ጠብ ነው። እሱ ይለያል። ከሱ ከሆናል። እሱ ወንደ ወንድ ነው። እሱ ፍቅሩን መግለጽ አልፈራም ብላ እንድታምን ታደርጋታለህ። የተለየ ታምናለች። አምስተኛው ለየት ባለ መንገድ እንድታይ የሚያደርጋት ሴት ልጅ አንተን እንድትወድበት የሰጠሃት ምክንያት ነው። የምትሰጡትን ምክንያት ጤነኛ ማደርጉት አንተን እንድትወድ የምታቀርብላ ገንዘብ ከሆነ አንተን እንድትወድ የምትሰጥስታተስን ከሆነ አንተን እንድትወድ የምታስቀድመው ያሉህን ነገሮች ከሆነ መንገድ ትስታለህ። ብዙዎች የሞከሩት መንገድ ስለሆነ አሁንም በድጋሚ ደግሜ የምነግርህ ማለት ነው አንተን እንድታውም ብዙዎቻችሁ ኬር የምናደርገው የሚመስላችሁ ያላችሁን ነገር ነው። ካለህ ነገር በላይ ማነክ የሚለው ሴት ልጅን ትልቅ ምላሽ ይሰጣታል። ፐርሰናሊቲ እጅግ በጣም አትራክቲቭነት ነ በጣም ጊዜ ትኩረት ምናምን ሰጥሻሉ ትላለህ። ሬስቶራንት ሄደህ ስልክህን የምትነካካ አይነት ወንድ ኮንክ ወደዚህም ወደዛ የምታይ ከሆነ በቃ ተመሳሳይ ነህ ማለት ነው። ዴት ከምታደርጋቸው ትኩረት ስትሰጥ፣ ጆሮህን ያማከለ ጊዜ ስትሰጥ፣ ሙሉ አቴንሽንን የያዘ ይሁን። ብዙ ሴት ፍቅርን የሚፈልገው ወይም እሱ ወንድ የእውነቱ ወይም የወደደው ብላ እንድታምን የሚያደርጋት የሰጠሃትን ምክንያት ቀጣይነት ስታስኬደው ነው። በቃ ተመሳሳይ ማንነት፣ ተመሳሳይ ፍላጎት፣ ተመሳሳይ ፐርሰናሊቲ የምታሳያት ከሆነ እንደምትለይ ታምናት አለ። ሌሎች የሚያደርጉትን አላልኩም፣ አንተ የምታደርገውን ወይም እንድትወድህ የሰጠሃትን ምክንያት አለመውሰድ ነው። በቃ አለመሰልቸት። መጀመሪያም ስሰጣት ሊሚት ያለው ከሆነ ስራ ስርዓት ያለው ከሆነ አሁንም ተመሳሳይ ይዘት ያለውን ነገር መስጠት ነው። መጀመሪያ ላይ የምታጎርፈው ከሆነ ልትወድ ወይም እሷን እንድታፈቅር ብላ የምታደርገው እንደሆነ በደንብ ነው የምታውቀው። በጣም ናይ ስም ከሆንክ እኮ ተመሳሳይ ላታጣቅ ትጠነቀቅልሃለች፣ ግን እሷን ያንተ ለማድረግ የምታደርገው ጥረት እንደሆነ ዲብዳውን ሴት ልጅ ታውቃለች። ይህን ደግሞ ሁሉም ወንድ ያደርገዋል። ከሁሉም መለየት ከፈለግ ለየት ባለ መንገድ አድርገው የሰጠሃትን ምክንያት ድንገት አይታወዳህ እኮ ሊሆን ይችላል። ችግር የለውም። ከመቀራረባችሁ የመጣ ፍቅር ሊኖር ይችላል። በብዙ ምክንያት ልትወድ ትችላለች። ያንን ምክንያትን ካወቅ በኋላ ቀጣይነት ባለው መንገድ በምታውቀው ማንነት ባሉ ነገሮች ሳይሆን ባለቅ ማንነት እንድትኖር አድርጋት። ሴት ልጅን አንተም ከሌሎቹ ለየት ባለ መንገድ እንድታስብ ከፈለግ መጀመሪያ አንተ የምታስበውን ሀሳብህን ቀይረው። ስላለኝ የወደደችኝ እንደዚህ ሶሎን ኩላትን የወደደች እንደዚህ ባላረግ አትወደኝም ከሚል ሐሳብ እንድትነጻ ከፈለግ የሰጣሃትን ምክንያት በመጀመሪያ ጤነኛማና አንተ በምትፈልገው መንገድ አድርገው። ያንን መቀበል ከቻለችና ከወደደች ሴት ልጅ ሌላው ተራ ነው። ወደደች፣ ወደደች ነው። ከወደደች ከሁሉም ትለያለህ። ኬስ ክሎዝ። ሐሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ላይክ እና ኮሜንት እንዳይረሳ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣችሁ ሰላም ነው።